አደይን ምን ገጠማት? ያሳዝናል። የአደይ አባት በጣም ጨካኝ እንደሆነ ሁላችንም እናውቃለን። እናም በታገተችበት ቦታ አለልኝ አስገድዶ ደፈራት። እናም የማሕፀን መበጠስ አጋጠማት። ያሳዝናል። ባርኮቴ እና ዴቭ ራሳቸውን መቆጣጠር አቃታቸው። ሁላችንም እንደምናውቀው ዴቭ እታደጋታለሁ ብሎ እስካለችበት ድረስ እስከ ገጠር ድረስ ተጉዞ እዛ ከገቡም በኋላ ለጥቂት አደይን ደግሞ የአደይ አባት እንድትታገት አስደረጉ። ከታገተችን በኋላ አስገድዶ አለልኝ ደፈራት። ያሳዝናል። እናም በዛ የተነሳ ነው ባርኮቴና ዴቭ ራሳቸውን መቆጣጠር ያቃታቸው። ሰላም፣ ሰላም ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለምታበረታቱኝ ደግሞ አመሰግናለሁ። ሀገራችንን ሰላም ያደርግልን። ቀጣዩን ፓርቲ ይዤላችሁ እመጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም እንዳልኳችሁ የዛሬው ፓርቲ ይዤላችሁ የመጣሁት በጣም ያሳዝናል። አደይ በጣም ብዙ ውጣ ውረዶችን ብዙ ስቃዮችን ያስተናገደች ጀግና ሴት ናት። ብዙ ብዙ ስቃዮችን አልፋለች። እናም አሁን ላይ ጥሩ ህይወትን ጥሩ ደረጃን እኖራለሁ ብላ እንዲሁም ደግሞ የሚያስፈልጋትም ነገር ስላለ ክፍል ሀገር እናቷንም ለመጠየቅ እህቷን ብራኒንም ለመጠየቅ መታ ነበረ። እናም ለተወሰነ ጊዜም ከእናቷ ጋር በሰላም በፍቅርም እየኖሩ እና እንዳልኳችሁ በሰላምን በፍቅር ከእናቷ ጋር ከብራኔ ጋርም እየኖሩ ሻሉ ይሄ ነገር ይፈጠራል ብላ አንዱም ቀን አላሰበችም። ነገር ግን አደይ ታውቃለች፣ አባቷ እንደሚያጠቃትና አባቷ እንደሚፈልግ አይነት ካልሆነች በእንደዚህ አይነት ሁኔታ ውስጥ እንደምትገኝ ጠንቅቃ ታውቅ ነበረ። ነገር ግን እሷ አባቷ እንደመጣ ብርሃኔ ስትነግራት ሸውዳ ብትደበቅም፣ ነገር ግን ማምለጥ አልቻለችም። ምክንያቱም ጥበቃ ሰፈር ላይ ወደ አራት አምስት አዘጋጅቶ ሲጠባበቅ ነበረ። እናም በዛ የተነሳ ነው አደይ የተያዘችው። ከተያዘች በኋላ ማገታቸው ሳያንሳቸው መድፈራቸው ነው የሚያናደው። በጣም ያሳዝናል። ከብዙ ውጣውረድ በኋላ ከብዙ ድካም በኋላ ራሴንም ቀይሬ እናቴንም ቀይሬ እንዲሁም ደግሞ እህቴን ብራኔን ቀይሬ ለወደፊት እንደውም አረብ ሀገር እንኳን ይጂ ህይወቴን አሻሽዬ እኖራለሁ ብላ በተስፋ ሰንቃ ስትጓዝ አሁን ላይ ያለችበት ውጣውረድና ሁኔታው በጣም ያሳዝናል። እና ባርኮቴና ዴቭ ለዛ ነው ራሳቸውን መቆጣጠር ያቃታቸው። እና ይገርማል፣ የአደይ አባት ጭካኔ በጣም ነው የሚገርመው። በጣም ያሳዝናል። እንደዚህ ያደርጋል ብላ አንድም ቀን አስባ አታውቅም። እኔ አንተ አባቴም አይደለህም አንተ ጨካኝነት እኔ እንዳንተ አይነት አባቴ የለኝም ብላ ራሷ ስቅስቅ ብላ ስታለቅስ ነበረ። በጣም ያሳዝናል። በነገራችን ላይ በጣም ያሳዝናል። አንተ ለእኔ አባቴ አይደለህም። የእውነት አባቴ ብትሆን ኖሮ ከዚህ ከጭንቅና ከዚህ ከመፍራት ታወጣኝ ነበረ ስትለው እኔ እንደምፈልገው አይነት ማ ካልሆንሽማ ከዚህ ንቅንቅ ብለሽ አትወጭም ነው ያላት። የሚገርባቸው ነገር እኔ የምልሽን የማታደርጊ ከሆነ ከዚህ ንቅንቅ ብለሽ አትወጭም ሲላት፣ በጣም አዘነች፣ በጣም አለቀሰች። አይኗ እስኪ ቀራ ድረስ ምን ልበላችሁ በጣም በጣም በጣም ከመጠን በላይ ነው ያዘነችው እና በጣም ያሳዝናል። አንዳንዴ ህይወት ፈተና ነች። ከዛም በኋላ ብራኔ ደግሞ አታውቅም። እህቷ መታገቷ፣ መደፈሯን፣ እንደዚህ የማሕፀን መበጠስ እንዳጋጠማት አታውቅም። እናም የአደይ እናት እባክሽን ሂጂ እስኪ ልጄን ፈልጊያት፣ ስትል እማዬ እሺ ፈልጋታለሁ አለቻት። ግን የት ብዬ ነው የምፈልገው ስትልም፣ ሊዱ ደግሞ ያው ብዙም ከአደይ ጋር ብዙም ያው አትግባባም። ብትግባባም ያን ያህል ናቸው፣ እስከዚህም ናቸው። የት ብዬ ነው የምፈልጋት? የአደይ እናት ግን እኮ አደይ እኮ ጥሩ ልጅ ናት ስትል፣ አሁ እኮ ልጅ እኮ ጥሩ ልጅ ናት አለች ማለት ነው ያደይ ናት እኔ እኮ ልጅህን በስነ ስርዓት ያሳደግኳት ሞያ ብቲ ምን ብቲ በጣም የኔ ልጅ ጥሩ ናት እያለች እያወራች ለልጁ ከዛም በኋላ ብራኔ ደግሞ እችን ሰው ብለሽ ለዚች ትነግሪያታለሽ እንደማየት ዝም በይኔ አሁን ካለችበት አመጣልሽ፣ አሏለች እና ብራኔ እህቷን ፍለጋ ወጣች። ማንን አደይን ማለት ነው። ያሳዝናል። አደይን ፍለጋ ስትወጣ አደይን አላገኘቻትም። ለእናቷ ምን ብላ መናገር እንዳለባት ግራ ተጋባች። እና ሁላችንም እንደምናውቀው ባርኮቴና ዴቭ አደይን ለመታደግ እንዲሁም ደግሞ ወደ መጀመሪያ ወደምትሰራበት ስራዋ እንድትሰማራና ስራዋን እንድትቀጥል ነበረ ሲፈልጓት የነበረ። ነገር ግን እነሱም እንደሰሙት ገጠር ከገቡ በኋላ ሊዱም ከገባች በኋላ እና አደይ ቤት ነበረች። ከዛም በኋላ ዴቭ በፍጹም ይሄ ሊሆን አይችልም፣ በግዴታ ግዴታ አባቷ የሚፈልገውን አይነት ነገር አደይ ካልሆነች እና ከዚህ አትወጣም አትሄድም ማለት ነው። ይህማ ሊሆን አይችልም። እኔ ዴቭ እያለው አደይ ምንም አትሆንም ሲል በተስፋ ሲጠባበቅ ነበረ። ነገር ግን ነኚህ ከአንድም አራት ሆነው ጠባቂዎች ከዚያም ከዚህም ሲጠባበቁ ስለነበረ ጥሻ ውስጥ ተደብቃ ስላለች እንደ አጋጣሚ ያገኟት ማምለጥ አልቻለችም። ከዛም ዴቭ በጣም ተናደደ። እንዲህ ይሄ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም ብሎ በቃ ማመን ያቃተው ዴቭ ማመን አቃተው። በጣም ያሳዝናል። ምክንያቱም አደይን በጣም እንደሚወዳትና እንደሚያፈቅራት ሁላችንም ጠንቅቀን እናውቃለን። እንደዚህ አይነት ነገር ደግሞ ይደርሳታል ብሎ አንድም ቀን አስበው ማቅዶ ማያቅም። እናም አሁንማ አኔ ደርሽላት አለውኝ። መጀመሪያ ወዳለችበትም እመልሳት አለውኝ። ፍቅሬንም አጣጥሜ ከአደይ ጋር እኖራለሁ ብሎ ወስኖ አቅዶ ነበር የመጣው። ነገር ግን ምን ያደርጋል አንዳንዴ ያላሰባችሁት ነገር ያጋጥማችኋል። የተሻለ ህይወትና የተሻለ ኑሮ እኖራለሁ እያለን አንዳንድ ጊዜ ብዙ ጥሩ ጥሩ ነገሮችንና ጥሩ ጥሩ ሀሳቦችን እናስባለን። ነገር ግን ሳታስቡ ደግሞ እንደነዚህ አይነት አደጋዎች ይደርሳሉ ማለት ነው። ሲቀጥልም ዴቭ በጣም አዝኗል። በጣም በጣም በጣም ነው የከፋው። ሊዱም በጣም ነው የደነገጠችው። ብራኔም ይሄም ሊሆን አይችልም፣ እንዴት እንዴት፣ አባይ ምን ያህል ብጨክን ነው እንደዚህ የሚያደርገው በሚለው አዝናለች እናታቸውም ተደናግጣለች። አቤት ግን የአደይ አባት ጭካኔው የሚገርማቸው ነገር ለዛውም አግብቶ የፈታ ለዛውም የልጆች አባት የሆነው ካለገባሽ እንደኔ ሀሳብ ካልኖርሽ፣ አንቺም ሀብታም ሆነሽ እኛንም ሀብታም አድርጊን፣ አንቺም ተቀይረሽ እኛንም ቀይሪን፣ ነው የአደይ አባት ሀሳባቸው። ይሄን የምታደርጊ ከሆነ አዎ፣ ልጄነሽ ነሽ፣ አዎ ሀሳቤን ተቀብለሻል፣ አዎ ከዚህ ጭንቅ አወጣሻለሁ። አለበለዚያ ግን እመኚኝ አለበለዚያ ግን እመኝኝ በዚህ መጫወቻ ነው የምትሆኝኝ ያሏት። ያው እንዳሉም አልቀረላትም። አግተዋት ሲደፍሯት ሲያሰቃያት ነበር። እናም በድንጋጤ ሆስፒታል ገብታለች ማለት ነው። የማሕፀን መበጠስ ገጥሟት ሆስፒታል ገብታለች። በጣም ያሳዝናል። የማሕፀን መበጠስ ቀላል ነገር አይደለም። እና የማሕፀን መበጠስ ስለ ገጠማት ነው አደይ ሆስፒታል በድንገት የገባችው በጣም ያሳዝናል ይሄ ሁሉ የአባቷ ጭካኔ የአባቷ ተንኮል ነው ለምንድን ነው እንደእኔ የማቱ ነው ለምንድ ነው እኔ የምላትን የማትሰማው በሚለው ነው የሚገርማችሁ ነገር እና አግቷት እያሰቃዩት እየደፈሯት በዛም የተነሳ ነው የማሕፀን መበጠስ ገጥሟት ሆስፒታል የገባችው አደይ በጣም ያሳዝናል እና ሁላችንም እንደምናውቀው ፍቅርና ቤዛ ያለመስማማታቸው የተነሳ ቤዛ እነ ኤላ ቤት ከብታለች። ለሊ ደግሞ ቤዛ መጥፎና ክፉና ተናጋሪም ስለሆነች እንኳን ቤት አለቷ ኖራት ይቀርና ለደቂቃም ለመታገስ አልቻለችም። ቤዛ ደግሞ ምንድን ነው ለምዶ መትቀበጣጥር እኔ እኮ የመጣሁት ኤላ ቤት ነው ስትላት፣ እንዴ የዚህ ቤት እኮ ኃላፊነት ኤላ እንደሰጠኝ አታቂም እንዴ በፊት ለፊት እያወራ ነው ቢገባሽ ኖረው ምን ልታረጊ፣ ምን አባሽ ልታረጊ መጣሽ? አለቻት። አይ እንግዲህ ያው ዝም ብለሽ አትናገሪ፣ አትሳደቢ፣ ዝም ብለሽ አታውሪ። እኔ የመጣሁት ሌላ ቤት እንጂ አንቺ ቤት አይደለም ብላ ደገመችው። አሁን የውልሽ ቦርሳሽን ይዘሽ እንድትወጪ ነው ማረግሽ። አርፈሽ ቁጭ በይ ብትለማመጭኝ ይሻልሻል። የሁሉም ነገር ኃላፊነት በእኔ ላይ እንደጣለው አትርሽ አላት። አቤት፣ አቤት፣ አቤት ደግሞ ጀመረሽ? አለቻት። ከዛም በኋላ ፍቅር ደግሞ ደስታውን አልቻለች። አደይም ስለሌለች ቤዛም ስለሌለች ደስታዋን አልቻለችም። ቤዛን ያስወጣቻት ራሷ ናት ፍቅር ናት። እናትየውም ደግሞ ፍቅር ከማስወጣቷ በፊት ልብስሽን ሰብስበሽ ውጭ ብላት ነበር። ያው ከእናትየው ትዕዛዝ ማንም አያመልጥም። ከፍቅር ይልቅ እናትየው ናት። እንደዛ ስትል ደንግጣ የት ነው የታባቴ ነው የምሄደው እንዴት ነው የምሆነው ብላ ስታስብ፣ ፍቅር ደግሞ ቦርሷን ጎትታ ወደ ውጭ ቦታ አውታ ጣለችው። ቦርሷን ስትወረውር ምንም አማራጭም ስለሌላት የፍቅርናትም ስለወሰነች ቀጥ ብላ ከቤት ወጣች፣ ቦርሳዋን አንጠልጥላ ወደነ ኤላና ወደነ ለሊጋ ሄደች። አሁን ላይ ከነሱ ጋር ባርኮቴ እስኪመለስ ድረስ ለጊዜው እዛ እየኖረች ትገኛለች። እና ማዳይም በተስፋ ትመለሳለች ብለን ሁላችንም ስንጠብቅ ነበረ። ያላሰበችው ነገር ገጥሟታል። በጣም ያሳዝናል። ከእንደዚህ ከታገተችበት የምትፈታው ደግሞ አባቷ ያላትን ነገር ካላደረገች መቼም እንደማትወጣ ነው አባትየው ያስጠነቀቃት። ነገር ግን አንድ ነገር ልንገርህ አለችው፣ አንተ አባዬ እንዳልሆንኩ እወቅ አለችው። አንተ አባቴ አይደለህም። አባት የትኛውም ያህል እንኳን ቢጨክን በልጆቹ ላይ አይጨክንም። የትኛውም ያህል እንኳን ቢዝት በገዛ በልጆቹ አይዝትም። ግን አንተ ለእኔ አባቴ ሳትሆን ግን አንተ ለእኔ አባቴ ሳትሆን ጠላቴ ነክ እወቀው እኔ ግልጹን ነው የምናገረው። እኔ የማልወደውን ለማድረግ የምታስብ ከሆነ መቼም አላደርገውም። ምንም አድርገኝ፣ ምንም ይፈጠር፣ መሞትም ካለብኝ ሞታለሁ እንጂ በፍጹም እኔ የልጆች አባት የሆነ ለብር ለሀብት ለብር ለሀብት ለገንዘብ ብዬ በፍጹም አላደርገውም። ብርም ሀብትም በጉልበት ሰርቼ መለወጥ እፈልጋለሁ። እናቴንም እህቴንም መለወጥ እፈልጋለሁ እንጂ እንደዚህ አይነት ነገር ለሀብትና ለጥቅማጥቅም ብዬ እናም ደግሞ ለአንተና ለቤተሰብ ብዬ በፍጹም አላደርገውም። ምንም አድርገኛለችው። አለበለዚያማ መቼም ከዚህ ከታገትሽበት እንደማትወጪ እወቂ ሲላት ምንም እና አደይ ምን ብላ መለሰች ለአባቷ? እኔን ምንም ማድረግ ትችላለ፣ ለጥቅማ ጥቅምና ለንብረት ለገንዘብ ብዬ አላደርገውም ብላለች። ለዛሬ የመጡት ቪዲዮን ይመስላል። በቀጣይ እስክንገናኝ መልካም ቆይታ። ባይ ባይ።